በስም አብ ወወልድ ወንፈስ ቅዱስ አህዶ አምላክ አሜን። እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም በጤና አሸጋገረን አሸጋገራችሁ፣ እንኳን አደረሳችሁ። ይህ የመካነ ሕይወት አቡነ ገብረ ወንፈስ ቅዱስ ቤተክርስቲያን ሰንበት ትምህርት ቤት ሚዲያ ነው። በዛሬ የበዓል ዝግጅታችን ከ40 ዓመት በላይ ሰንበት ትምህርት ቤትን ያገለገሉ እናታችንን በዓል እንጠይቃለን ማለት ነው። ወይዘሮ በላይነሽ ስማሀ ጽድቅ ይባላሉ። ከአርባ ዓመት በላይ በአገልግሎት ልምድ ያላቸው እናታችን ናቸውና እሳቸው ቤት ዛሬ በዓልን እናሳልፋለን። በዓልን እንዴት ያሳልፋሉ? አገልግሎትስ ምን ይመስላል የሚለውን አጠር ያለ ቆይታ ይኖረናል። እንድትከታተሉን በአክብሮት እንጠይቃለን። ወደ ውስጥ እንገባለን። መልሰናል እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም በጤና ሁላችንንም አሸጋገረን እያለን ዛሬ እንግዲህ ወይዘሮ በላይነሽ ስማ ጽድቅ ቤት እንገኛለን። የመጣንበትን ምክንያት በረጅም የአገልግሎት እድሜያቸው ቤተክርስቲያንን ሲያገለግሉ ራሳቸውም ሲገለግሉ የቆዩ እናታችን ናቸው። እሳቸውን እንኳን አድረሰዎት ለማለት መጥተን ነው። ከዚህ በመቀጠል ከእሳቸው ጋር የሚኖረን ቆይታ እንደሚከተለው ይሆናል። አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። ወደ እሳቸው እንሄዳለን። ወይዘሮ በላይነሽ እንኳን አደረሶት ለማለት ይወዳሉ። እሺ ጊዜዎትን ሰጥተውን ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ አስራ ጊሜ በእግዚአብሔር ስም እግዚአብሔር አክብረልኝላለው ወደ ጥያቄ ይገባለሁ። ወይዘሮ በላይነሽ የተወለዱ የልጅ

እስኪ እንግዲህ ምናልባት አሁን በእንደዚህ አይነት ሁኔታ ወደ ሰት ሴት የመምጣት ላገኙ። ከዛም በእናንተ ጊዜ የነበረው አገልግሎት ምን ይመስል ነበር? እንዴት ነበር የምታገለግሉት?

ትንሽ ተቋርጦ ነበረ። አብዛኛው ወጣቶችን ናቸው እና በወጣትነት ጊዜው በአገልግሎት የነበረው ፈተና ምን ይመስላል? እንዴት ሳለፉት ወይስ እንዴት ተወጣችሁት ያንን ጊዜ? በዛን ጊዜ ትንሽ ችግር ብዙ አልነበረም እንዳሁኑ ሰፊ እንትን አልነበረም። ሴት ልጅ በሰላም ወስደው ስለማስገባበት ዘመን ነው። በዛን ዘመን እንደውም ተከራተን ነው ለመተያየት እንኳን የምንፈራራ ነበር እና ይህን ብዙ ፈተና አልነበረው በሰላም ነው ያሳለፉት ግን ከዛም በኋላ አብዛኛውን ህይወቴ ወደ ስራ ላይ ነው ያጠቆርኩት። አሁን ስራሶሳቶች ምግብ ሳይመስል ትምህርቱን ተማርኩኝ። ይገባል። ያው ጥሪ ነው ጥሪ ነው እየሰፋ አይደለም። የምጠይቀው ነገር ምንድን ነው? የተወሰነ ጊዜ ድረስ አገልግለው ነበረ። ከዛ እንዳዊ በስራ መካከል ትንሽ ርቀት ነበረው። ከዛ ደግሞ ተመልሰው እንደገና ደግሞ ወደ አገልግሎት መ ነበር እና ሁለቱን አነጻጽረው እንዲነግሩን ስለፈለግኩ ነው። በአገልግሎት ጊዜ የነበረው ህይወት እና ከእግዚአብሔር ውጭ የነበረው ህይወት እንደ እንዴት ነው ሊገለጽ የሚችላል? አገልግሎት እኔ አገልግሎት መስሎኝ በቃ እግዚአብሔርን ማወቅ ነው እግዚአብሔር ማወቅ ወንድማማች መሆን በቃ ሰው እንድታረቅ ሰው ራሱ እስከሚያሳዝን ድረስ ማለት እና የምትችለውን ታደርጋለህ። በምችለው በሙያ በምችለው ነገር የምችለውን ለማድረግ ምስሰነት አነስታለ ለምን ውስጥ ራሱ ያዛሃል በቃ ያለ ነገር በአገልግሎት ወቅት የነበረው ነገር አለ። አሁን እያገለገለን እያለ ያለ ህይወት አለ። ከዛ ደግሞ ከአገልግሎት እንርቃለን። ያ ማለት ምንድነው ከእግዚአብሔር ርቆ መኖር እና በእግዚአብሔር ዛት ከእግዚአብሔር ጋር መኖር እንደው ልዩነቱን ለምን በስራ ላይ ያሉ ወደ አርባ ዓመት ይመስለኛል አለ አርባ ሁለት ዓመት ማለት ከአገልግሎት የራቁበት ጊዜ ነው እንደው ያ ህይወት እና አሁን ያለውን ህይወት ስ እንደው ልዩነቱን ያ ህይወት እኮ የስጋ ህይወት ነው ትሰራዋለህ ወደ ትሰራዋለህ ያንንም መስጣቱ እንደው ከልብ ከሰራው ጽድቅ ነው ነው ለምን እኔ አሁን እድሜ የሰጠኝ እሱ ነው ይመስለኝ በቅንነት በእውነት ነው እንግዲህ፣ እኔ ባጭ የነበሩት በአጠቃላይ በቅንነት ነው ያገልገለው ያገለገል ነው። ለትንሽ ነገር እንኳን ወደ ኋላ የምንልበት ቀን አልነበረ። መሽቶ ምን ነው ባልመሸብን እስከምን ቀኑ ማልቅብን ነው እንዲ እስከምንል ድረስ ያገለገል ነው። እና በስጋዊ በነበረው ከምንሰራው ስራ አንደኛ ስራ የመጣም ወደው ስለነበረ እንወደው ነበር ነበር ነው በጣም ወደው ስለነበረ ሙያዬን በጣም ማከብረት ሙያዬ ነው ስለነበረ፣ አመላል ሰው ስለአስተማሪ የተማርኩትን በሙሉ ወደዚህ ስመጣ ግን ጨርሼ ነው ይመጣ አሁን ስመጣ ማለት ነው ጨርሼ ነው ወይም

ተመልካቾቻችን ከወይዘሮ በላልሽ ጋር እያደረገን ያለነው ደስ የሚል ቆይታ እንቀጥላለን። የተማራችሁበት እንደሆነ ተስፋ እናደርጋለን። ወይዘሮ በላይነሽ አሁን በምን አገልግሎት ላይ ይገኛሉ? በሰንበት ውስጥ ሰንበት፣ አሁን በጣም ደስ የሚል ጊዜ ነው የማሳልፈው። ሰኞ፣ ማክሰኞ ከአስራ አምስት ሰዓት እስከ አንድ ሰዓት ድረስ ቅዳሜ ከአምስት ሰዓት እስከ ሰባት ሰዓት ድረስ ነው። አሁን ደግሞ ክረምት ስለሆነ በጣም

ላይ እንግዲህ በድጋሚ አንድ ነገር እንዲነግሩ ፈለኩኝ። እግዚአብሔርን በማገልገሉ በሕይወቱ ምን ተጠቀሙ? እንደው ያገኙት ጥቅም አገልግያለው እንደው ትንሽ ብትሆን ወተና

አንትኑ ይለያያል ሰራበት ጊዜና አሁን ያለው ጊዜ የሚለያየው እዚህ ላይ። አሁን በጣም ነው ደስ የሚለኝ የተቀበልኩት በጣም እወዳቸዋለሁ። እግዚአብሔር ይመስገን። ኖ፣ አይ እስቲእው ወይዘሮ ወላይነች ልበልና ግን ይሄ ስም የሚታወቀው በአብዛኛው ቤት ውስጥ ነው። እኛ ደግሞ የምናቆት ወይም ደግሞ ማህበረ ካህናቱን አጠቃላይ የሰንበት ተማሪ የሚያቆት በአባዬ ነው። የዚህ አባዬ ስሙ ሚስጥሩ ምንድን ነው?

እና እርሶ ደግሞ ለነዚህ ለራውቅ አባላት ምሳሌ ኖት ብዬ አስባለሁ። ለምን ግማሹ በቦታ ርቀት ይሄዳል፣ ግማሹ ትዳራ ቶ ይሄዳል፣ ግማሹ ከሀገራዊ ወጥቶ ይሄዳል። እና በእነዚህ አይነት ህይወት ውስጥ አገልግሎትን የሚተው ወይም ደግሞ የሚያቋርጡ ሰዎች አሉ እ በአዲስ ዓመት እነዚህ ሰዎች ወደ አገልግሎት ተመልሰው እንዲያገለግሉ ያላቸውን የስራ ኃላፊነት ደግሞ ጊዜ ለእግዚአብሔር ሰርተው እንዲመጡ እስቲ በዛው ጥሪ እንደ ጥሪ የሚያደርጉና እንደ መልእክት ማድረግ ነው ያስተላልፉ። እኔ ሰው መራቅ ትንሽ ጥሩ አይመስለኝም። ምክንያቱም ያዝናውን ነገር ጥሩ ሀገር ስ ይዘንሳለ መቀጠል ነው የሚገባ መቀጠል ሲገባን ግን አቋረጥ እ በየ ምክንያቱ ልናቋርጥ እንችላለን። ግን እግዚአብሔር ኮደግን መመለስ ነው መመለስ ነው መመለስ ደግሞ ምንም አገላል

እና ሁሉንም ነው የምጋብዘው። እኔ በቃ ይሄ ሰፊ ሆኖ ሁሉ ነገሩ በቃ አሁን አይደለም ድርጅት ተቋም ማለት ነው ትልቅ ሰዎች እንዲሞላ እድሜ ባላለው። እኔ እኮ እግሬን እያመመኝ ስዘምር የሚለኝ እግሬ ወረብ ስወርብ ይድናል። በቃ ትድን አለ ቦታ ነው። ለነፍስም ለስጋም ማለት ነው። እኔ ሁሉም ሰው መማከራው በቃ የጀምራችሁ ያቋርጣችሁ ኑልን እያልኩ ነው ማለት ነው። እኔ በቤተክርስቲያን ደግሞ የተግዚአብሔር ደግሞ አይተውም መጨረሻ ወደጣው ነው የምንሄደው እና እንዲመጡ ነው ጥሪ ማደርገው ሁላችሁንም እባካችሁ ወንድሞቼ፣ እህቶቼ፣ ልጆቼ ልበላችሁ ሁላችሁም የሰንበት ተማሪ የነበራችሁ አሁን እንዳት ሲወታችሁ ለወጣችሁ በአዲስ ዓመት ሁላችሁም ኑልን ተባካችሁ እኔ ነው የሚዘካን ይፈልጋለሁ እግዚአብሔር የኛ ለመጨረሻ ያሳምረኝ። እነሱንም ደግሞ ልብስ ስጥልን እንዲመጡ ያደርጋቸው መዳን ለም ጥሪም ስለሆነ እግዚአብሔር ይርዳቸው። መጪው አዲስ ዓመት ነው። በዚህ አዲስ ዓመት ላይ አገልጋዮች እንዴት አድርገው ማገልገል አለባቸው? እንደ ሀገርስ ምን ማድረግ አለብን? ምንስ ይጠበቅብናል? እንደ ቤተክርስቲያንስ ምንስ ይጠበቅብናል? በህይወታችንስ ምን ለውጥ ማምጣት አለብን? ነው የሚለውን ጠቅለል አድርገው ይነግሩ። የሰላም ፍቅር ጊዜ ተደርግልል እኛ ደግሞ ከጸናን በቅንነት ከሰራን በፍቅር ከሰራን፣ አገልግሎታችን ይጠቅማል እና በአዲስ መንፈስ በአዲስ ስለሰጡን ጊዜዎት በእግዚአብሔር ስም እናመሰግናለን። መልካም በዓል፣ መልካም ጊዜ፣ መልካም ዘመን የምንኖታለን። ቀሪው ዘመኖት እግዚአብሔር አምላክ የጤና የሰላም አድርጎ አገልግሎቶትን የፍጻሜ የበረከት እንዳደርግሎት መልካም ምኞታችን ነው። መልካም ባልበድ ባልበድጋ